ማናህ አንተ ሚዲያ ላይ ወጥተህ እገሌ ይሳደድ፣ እገሌ እዚህ ቦታ ገብተዋል፣ እዚህ ቦታ ወጥተዋል፣ እንዲህ አርጉት ብለህ ማወጅ የምትችለው ምንድንህ? አንተ አንዳንዴ አላዋቂ ሰዎች ከልክ በላይ ደፋሮች ናቸው ይባላል እና አላዋቂነትህ የሰጠህ ድፍረት ይመስለኛል። በመንግስት በምትመራ በህገ መንግስት በምትተዳደር ህግ ባለባት ሀገር እየኖርክ እገሌን እንዲህ አርጉት ብለህ በሰው ህይወት ላይ ሞትን ማወጅ አትችልም። በመጀመሪያ ይህንን ማወቅ ያስፈልጋል። ሁለተኛ ደግሞ እፎይ ማለት አንድ ሰው አይደለም። በአሁኑ ወቅት በነገራችን ላይ ሺህ እፎዮችን በጣም በአጭር ጊዜ ማፍራት የቻለ ጀግና ኢንተለክቹዋል ሰው ነው። ይህንን ያፈራው ደግሞ ከራስህ ቤት ነው። ፕሮባብሊ እንደው ይህንን አዋጅ አውጀህ ስትገባ ስትመለስ፣ የገዛ ወንድምህ ወይ እህትህ እፎይ ሆኖ ወይም እፎይን ሆና ልታገኛት ትችላለህ። በነገራችን ላይ ስራ ስለሰራ ነው አይምሮ ላይ ስራ ስለሰራ በጣም ጀግና የሆነ አንባቢ የሆነ አስተዋይ የሆነ ጸሎተኛ የሆነ የተማረ የሰውን ክብር የማይነካ ቁጭ ብሎ በገዛ መጽሐፍህ የረታህ ሰው ነው፣ አይደል? በተደጋጋሚ ደግሞ ጥሪ ሲያቀርብ ነበር፣ ኑና እንወያይ፣ ያሳምኑኝ አለ። አንተ በአይምሮህ ማሳመን ካልቻልክ፣ ራስህንም የሚሰሙህንም ሰዎች ማሳመንና ማዳን ካልቻልክ ምንድነው፣ ገሌን እንዲህ አሳዱት እንዲህ አድርጉት ማለት በነገራችን ላይ አንደኛ ቅድም እንዳልኩት አላዋቂነትህን ያሳያል። ሁለተኛ ህጉንና ህገ መንግስቱን እንደዚሁም ደግሞ ለመንግስቱም ያለህን ንቀት ያሳያል። ሶስተኛው እና የእኔ ጥያቄ እንደው እንደ ሃይማኖተኛ አይደለም ይሄንን የምለው እውነት ለመናገር እንዲሁ ሎጂካሊ ስታስበው ማለት ነው። በመሰረቱ እኔ እንደዚህ የሃይማኖት ክርክሮች የመሳሰሉት ነገር እዛትመች አትራክት አያደርጉኝም፣ እውነት ለመናገር ግን ደግሞ አንተስ የት ነው ያለኸው? ማለት እፎይን እሺ፣ እንዲህ አድርጉት፣ አሳዱት ምናምን ምናምን። እዚህ ቦታ ነው የገባው የወጣው። አንተ እሱ እዚህ ቦታ መሆኑን ስታውቅ፣ የቱ ነህ ነው ያወቀው? ሰማይ ላይ ነህ ማለት መሬት አረገጥክም? አየር ላይ ነው ያለኸው? እንዴት ነው የምታስቡት? በነገራችን ላይ ለምንድን ነው ከልክ በላይ ስሜታዊ የምትሆኑት? ሃይማኖተኛ ሰው እኮ በጣም በሳል የሆነ ከፈጣሪ ጋራ ኮኔክሽን ያለው የሚያስተውል የፈጣሪ ልብ ያለው ይባላል በነገራችን ላይ ሃይማኖተኛ እውነትም፣ አሁን አንተ እንደምትለው አሊም ከሆንክ ምንድን ነው ለሃይማኖትህ በጣም ቀናኢ ከሆንክ አስተዋይ ከሆንክ የፈጣ- በእኛ እንደዛ ነው የሚባለው። በጣም የሚያስተውል የተረጋጋ የአምላክ ልብ ያለው ነው ክርስቲያን ማለት። የክርስቲያን ልብ ሆነ ያለው ነው፣ የእኛን ነው የምነግርህ። አንተም እንደዚያ ማስተዋል፣ መረጋጋት አለብህ እንጂ ከልክ በላይ እንደዚህ መፍላትም ትክክል አይደለም። ተረጋግተህ ማሰብ ይገባል።